ዳስዋል የእሷ እንደዛ ኦቲዝም የሆነች እህት አለች። በሚያሳዝን ሁኔታ እግዚአብሔር ይጠብቃል። ልጅቷ እንደዛ እየሰደበቻት ግን አድጋለች። ልጅቷ በፈለጋችሁ ታስዙ። ለዚህ ነው ያንን ነገር እያንዳንዱ የሰዎችን ልጅ የምትሰድብበት። የሰው ያለውን ነው የሚሰጠው ምልስ። ለዛ ነው እንጂ አሁን የሊያን ልጅ በእንትን ራሷ እና በመልክ ራሷ እናቃት ወቅት ስታደረግ ፊቷን ሸፍና ምናምን ታሳይናለች። ተባረክልሽ። አሁን የምመለው እግዚአብሔር ይጠብቁልልጆች ወደፊት የምትጨምሪውን ካለ ይጠብቅልሽ። አንዳንዴ ግን የምንማርበት አለ። ሶሻል ሚዲያ ያጠፋ ነውን ይቅርታ ተባብላ የምንሄድበት እንኳንኛ የተገዳደሉት አብረው ሲጋራ ነው የሚያጨሱት። አባት አብረው የተሿሿሙ ሲጋራ ነው የሚያጨሱት። እንኳንኛ ተራ ንግግር ለተነጋገር ነው ሳረ ግን በልጆች ለመጡ በጣም ብዙ ጊዜ ብዙ ጊዜ በልጆች ለመጡ፣ እኔ መርስ የለኝም፣ በጣም ክፉ ነኝ። ቀን ጠብቄ ማድረገውን አደርጋለሁ። በልጆች አተምጡ ዮኒ ማኛ ብሎ ከስር ይስቃል በኮመንት፣ እኔ አይደለሁም። በነገራችን ላይ ዮኒ ማኛ እኔ በቴክስት የምሳደበው በታች አንድ ሰው የለም። ግደሉ አልወድም የምጠላው ነገር ነው። ከስር የሆኒ ማኛ ብለው የትም ቤት ላይ ቢሳደቡ እኔ አይደለው። መመቤቴን አላርገውም። አልወድም፣ አይመችኝ፣ አልወድም። ከስር ሆኔ ብለሽ ይውሳ፣ አልወድም። ስለዚህ በየሆኒ ማኛ ስም የሚመጡ ሰዎች እባካችሁ፣ ባካችሁ። በፌክ አካውንትም እንደም ደግሞ ሰድባችሁም ይቻላል። እንቁርት ላይ ለካ ራቁት ይዟል ባሏን አቢው ስታደረግ ኤክሷን አቢው ስታረግ ቪዲዮ አለ። ይህን ተናግሮ ነበር። ዳርቻ ለዛ ነው ሮጣ ይቅርታ የጠየቀችው። እንቁርቲ ራቁት ቪዲዮ አለ። የእንቁርቲ አቤት! እንቁርቲን በራቁት አስባችኋታል? እመብርሃን ድረሽ! እመብርሃን ድረሽ! እንቁርቲን ራቁት አስቧት። በረሮ ቤቷ ላይ ያለ እሙሟማ ድራ ድርቷል እኮ በረሮ ቤቷ ላይ የሚዞረው እሙሟማ ድር በድር ነው። በቃ ጃፈር ማለት ነው ሙሟ፣ ምክንያቱም ጎፈር ያለው ምናምን ምናምን እና አስባችሁታል፣ የእሷ እሙሙ እራቁቱን ሲታይ ለካ ይሄን አስቦ ነው፣ ክበሩልኝ የእኔዎቹ። ለካ ይሄን አስቦ ነው ዳልቻን ማትናገረው። ለካ ለዚህ ነው ዳልቻን ለካ የምትፈራው። ራቁቷል ልጅ ወጣታ ከባል ጋር የድሮ ባሏን አቢው ስታርገው፣ ስትጮህበት፣ ስታስፈራራው አለ እንቁርቲ እጄ ገቡ፣ እጄ ገቡ በረሮሽን እባክሽ እያጸዳሽ እያጸዳሽ በረሮሽ፣ ሰበናፕዬ እንኳን ለዚህ አበቃሽ። ወፌ ቆመች እያለሽ መተሻ ተመችቶኛል። እንኳን ከወንበርሽ ከመቀመጫሽ ለመነሳሽ ቱርክ አበቃች። ቴንኪው ሰበናፕዬ፣ ቤታየው ሰበናፕ፣ ቱርክን አመስግኝ እንደኔ እኔያውም ለፀጉሬ የቱርክ አምላክ ይመስገን ነው የቱርክ አምላክ ይመስገን። እንደዚህ ማኛውን ፍሪዝ ያደርገው። የመጀመሪያ ደግሞ ጸጉሬን ያየችው ሊያሾና ሊያሾ የመጀመሪያ ጸጉሬን ያየችው ሊያ ትኩስ መላጣይን ያየችው ሊያ ናት። ሰበና ፍዬ እንኳን ለዚህ አበቃች። ቱርክ ባለውለታችን ናት። የብዙ ሰዎች ባለውለታ ናት። እና እና በቃ ተቆራረጥን ማለት ነው ሰበናት ታብታብ እያደርጋችሁ ሰበና ተለያየ ማለት ነው። መቆም ተጀመረ። አሁን ልንላስ ነው። አሁን ሊያ ልትረግጥ ነው። አቋምሽን አሳይ እየተባለች ኤልሻዳይ ልትረግጥ ነው። እንደኔ ሸንቃጣውኑ ተብላ በሁለት ሳምንት ጭው አርጎ መጡሽ አደለ? ጭው አርጉብን በሁለት ሳምንት ጉንጭሽን ሁላ ጭው ነው ያደርጉት ተስማም ሊላሱ ነው አይደለ? እንደ እኔ ቁመና የላችሁም እያልሽ እንግዲህ ቻሉት ቻሉት፣ ሊያና ይልሻለ ቻሉት ቻሉት፣ ልትላሽ ነው አዎ ሰዎችም በሙሉ ስትሄ የነበረው በራስሽ ደረሰ። በራሴ ሆን ሳስበው ግንባርሽን ሰርተውታል ወይስ እየሰሩት ነው? ምክንያቱም እኔ ቤት እንደዚህ እያደረግሽው ነበር የምትገቢው። ዊግሽን አስታውሳለሁ። የሆነ ቪዲዮ ነበረ አጠፉብኝ እንጂ ዊጓል እዚህ ድረስ ደፍታው ነበር የምትመጣው። ሰበና እኔ ላይ በአትወርቂ። ጥሩ ነበር እስትረስሽን ለመቆም እንኳን አበቃሽ። እኔ ደስታ ላይ ከዚህ በኋላ ተቀምጠሽ አናይሽ። ከዚህ በኋላ በዳንስ ነው በምንድን ነው የምትመጪብን? መቆሚያ መቀመጫ የለንም ከዚህ በኋላ። ቁፌ ቆመች ተለማመድ። እንዴት ነው ደረቀልሽ? ቁጥሩ ቁስሉ ደረቀ ደረቀ ቁስሉ። የቴት ቦታ ነው አሁን። ጅጂ ስትመጣ ነግራለሁ እቀነሳለሁ ሰርጀሪ ይደረጋለሁ፣ ይሄም ቦርጬን አጠፋለሁ፣ ይሄ ቦታ ይቀነሳል፣ እዚህ ጋር ይቀነሳል ብላ ነግራን ነው ጂጂ። ስለዚህ ጂጂን አከብራለሁ፣ ሪስፔክት ጂጂ። በስነ ስራ መጣ ተቀንሼ እንዲህ የወፈርኩትን በሙሉ አውጥቼ ሞዴል ሆኜ እመጣለሁ ብላ ዘግባናለች። ስለዚህ ጂጂ ክያ ትንሽ ቀነስ ቀነስ ቀነስ ተደርገሽ የመጣሽው ሰበና በሰላም ነው። እያየን በአንድ ሳምንት ተቀይረሽ ትመጫለች። ወንበሩ ቦታ አገኘን። በአንድ ሳምንት ፋክትኗ ነው የምናወራው እኛ። በአንድ ሳምንት ፊትሽ ጭቡ ብሎ ምንሽ ጭቡ ብሎ መጣሽ። የተሰራሽበትን ነገሪያቸው ለሌሎቹ እንዲጠቅም፣ ለሌሎቹ እንዲጠቅም። ምክንያቱ ተቀናንሰሽ ልትመጪ ነበር